አንድ ሌሊት፣ ልብ አንጠልጣይ ታሪክ፣ ደራሲ ሂያብ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ፀጥ ብዬ ከተኛሁበት እንቅልፍ ያነቃኝ የጎሳዬ ተስፋዬ ማራኪ የሚለው ዘፈን ነበር። ለነገሩ እንዳተኛ ቢሆን ማኖሮ እንኳን ዛሬ ነገም የምነሳ አይመስለኝም። እዛው በተኛሁበት ሁበት እንደ ጅረት የሚንቆረቆረውንና ማራኪ ጥዑውን ዜማ የሆነውን የጎሳይን ዘፈን አጣጣምኩት። አጠገብ አይደለም የተከፈተው ሳሎን ነው፣ ግን ደግሞ ድምፁ ሞቅ ብሎ ይሰማኛል። ለአውዴ ለኔ አስበው መሆን አለበት የከፈተው ፍቅረኛዊ ነው። ይህኔ ፍቅር ገና መሄዴን ሲያስበው ጨንቆታል ማለት ነው። ታዲያ ምን ማድረግ አለብኝ? የእንጀራ ጉዳይ እኮ ነው። ከባድ ነው። እዛቸው አልጋ ላይ ከወዲያ ወዲህ ስገላበጥ የመኝታ ቤቱ በር ተከፈተ። በሩ ሙሉ ለሙሉ አልተከፈተም፣ ገርበብ ተደርጎ ተከፈተና አንድ ሰው ሙሉ አካሉን ሳያስገባ አንገቱን ብቻ አስግጎ፣ ብሌኔ አልተነሳሽም እንዴ? ናአውዴ እኮ እታች እየጠበቀች ነው አለች። ትርሲት ናት፣ የናአውዴ የቤት ሰራተኛ። ትርሲቴን ሰራተኛ ብሎ መፈረጅ ከባድ ነው። ከልቧ ቤተሰብም ጭምር ናት። ደስ የሚል ጸባይም አላት። በጣም ነው የምንወዳት፣ እሷም እንደዛው። እወይ ትርሲቴ፣ በጠዋቱ እሱ ራሱ ምን አንቀልቅሎት ነው ያስነሳው አርፎ አይተኛም እንዴ? አልኳት ከአልጋው ተነስቼ ራሴን እያፍታታሁ። አሀያ አንቺ እንደው ብታይ እኮ ታዝኝለት ነበር። በጠዋት ደውሎ በጠዋት እንድመጣ ንግሮን ይሄው እኔ ሳል ደርስ ቤቱን አስውቦ ምግቡን አብስሎ ምን አለፋሽ ሁሉንም ጨራር ሰውን የጠበቀኝ። ግራ ቢገባኝ፣ ለምን ታዲያ በጠዋት እንድመጣ አደረግከኝ? እኔ ካልሰራሁት ስራውን ስለው፣ ምን ቢለኝ፣ ጥሩ ነው በእናትሽ አትቀይሚኝ፣ ይቅርታ አንቺን መጠበቅ አልቻልኩም አላስችል ብሎኝ ነው አለኝ። ምን ሊፈጠር እንደሆነ ልንጃ ግን እንስፍስፍ ብሎልሻል፣ አለችኝ ፊቷን ትክዝ አደርጋው። አይ እንደው ትርሲቲ እንደ ወሬውም አያልቅብሽም እኮ አንቺ። ደሞስ ምን ይፈጠራል ብለሽ ነው? እኔም እኮ አልቆይም እመለሳለሁ፣ በዛው አልቀር ነገር። እሱም ደግሞ አበዛው እኮ። አይ ተይ እንጂ ብሌኔ፣ የማይመስል ነገር አታውሪ። አንቺም ለሱ እንዴት እንደምትሆኝለት አጥቼው ነው። እኔ አቃለሁ። ለማንኛውም ራሱ ሳይመጣልሽ ቶሎ ብለሽ ውጪ ያለችኝ ለይምሰል ቆጣ ብላ። እሷም ወጣች። በንግግሯ ፈገግ ብዬ ወደ መታጠቢያ ቤት ገባሁ። ፊቴም ምናምን ታጥቤ ልብሴን ቀይሬ እንደጨረስኩኝ፣ ናኦዴ ቆየሁበት መሰለኝ ገና መኝታ ቤት ሳይደርስ እየተነጫነጨ የመኝታ ቤቱን በር ከፍቶ ገባ። ብሌኒ ግን አላሳዝንሽም አይደለም? ምን አይነት ጨካኝ ብትሆኝ ነው እንደዚህ የምታንገልታችኝ? አለና እንደ መኮርኮር አድርጎኝ አንገቴ ስር ገብቶ ተወሸቀ። በቃ ሽማሬ በናትህ እንደምፈራህ እያወቅ አንገቴ ስር አትግባ፣ ደስ አይለኝም። ትንሽ ጋ ስለፈለፈኝ በኋላ ከአንገቴ ስር ወጣና፣ የማይለመድ ከሆነ እሺ አለና ከቆምኩበት፣ አላወርድሽም አለኝ። አንስቶ አቀፈኝ። እባካ አውርደኝ፣ አላወርድሽም እያለ ያጨማለክኛል። መሰለህም እንደ ለነገሩ ለነገሩን የምናገባኝ መንገዴን አቀለልክልኝ እንጂ አልኩትና አንገቱ ስር ሳምኩት። ናኦዴ ማለት ለኔ የምኖሬ ሚስጥር ማለት ነው። እናትና አባት የለኝም፣ በልጅነት የኔ የሞትብኝ። በምድር ላይ አንዳለኝ ብዬ የምመካበት ሰው ቢኖር እሱ ብቻ ነው። በዚች ትርጉም አልባ ሕይወት ስኖር ፈጣሪ ናኦዴን ባይሰጠኝ ኖሮ አልበዛም፣ የምኖርም አይመስለኝም ነበር። እሱን የመውደዴን ትርጉም ቃላቶች ሁላ ቢደረደሩ እና ቢሰደሩ አይገልጽልኝም። አሁን ትወርጃለሽ ወይስ እንደዚህ እንዳቀፍኩሽ ምግቡን ላጉርስሽ? ቢሆን ደስ ይለኛል። አንቺ ለእኔ እኮ ምንም አታዝንልኝ፣ ሁሉንም እኮ አየሁት አለኝና አወረደኝ። ከዛም ወንበር ስቦልኝ እንድቀመጥ ጋበዘኝ። ተቀመጥኩኝ። እኔ ምልህና ውዴ፣ ይሄ ሁሉ ነገር ግን አልበዛ እነው ወይስ ትቀራለች በዛው ብለህ ፈራ? የዛኔ ተዛለቅናታ አለኝ። ለራሱ ወንበር ስቦ ከኔ ትይዩ እየተቀመጠ ግን ብሌኔ፣ ታውቂያለሽ፣ ለምን እንደሆነ አላውቅም፣ ግን ውስጤ በጣም ፈርቷል፣ በጣም እንደዚህ ስልሽ እንድትጨናነቅብኝ አልፈልግም፣ የተሰማኝ ስሜቶች አልንገርሽ አለኝ፣ ፊቱን ኩስ። ምን እናደርገው እሺ፣ ንገረኝ፣ ምንድን ነው የተሰማ? ምንም እኮ የሚፈጠር ነገር አይኖርም፣ በዛ ላይ አልቆይም፣ እመለሳለሁ ቶሎ ናፍቀኛለህ እኮ ግዴታ፣ ግን መሄድ ስላለብኝ እንጂ ሲጀመር አልሄድም ነበር። ዛሬ ከሰዓት ሄድና ከነገ ወዲያ ወደ ተዛዘዝኩት ስራ ገባለሁ። ልክ እንደ ጨረስኩ ደግሞ ቶሎ መለሳለሁ። ይሄ የታዲያስ ምኑ ያስጨንቀሃል? አልኩት እጆቹን በእጆቼ እየዳበስኳቸው አይኖቹንም በአይን እያባበልኳቸው። አውቃለሁ እኮ አለኝ እጆቼን ጠበቅ አድርጎ ይዙ አውቃለሁ ግን፣ ለምን እንደሆነ እኔ እንጃ ውስጤ ርብሽብሽ አለብኝ። ደሞ ገና ከመሄድሽ ልናፍቅሽ እችላለሁ። ደሞ ትናፍቅኛለሽ። መሄድሽን ሳስበው ይጨንቀኛል። ግን በእናትሽ የኔ እናት አንድ ነገር ብቻ አሽበኝ፣ የዛሬን ምሽት ብቻ አደሪና ነገ ሂጂ። ደሞ እኮ ትደርሻለሽ። ከነገ ወዲያ አይደለ ስራ ፍቅር። የዛሬን ብቻ አንተ ደረቅ ምንም ነገር ብጠይቀኝ እኮ እምቢ የማለት አቅሙ የለኝ። ድርቅ ካልክ አትመለስም አይደለም። ደግሞ ሳልነግርሽ አንድ ሰርፕራይዝ አለሽ። አለሽ እኮ የምሬ ነው እኮ። ምንድን ነው ሰርፕራይዙ? ሰርፕራይዝ ምን ያህል እንደምወድ እያወቅ አልኩት ፈገግ ብዬ። ሊጎርስ አዘጋጅቶ የነበረውን ምግብ ለእኔ ያጎረሰኝና ፊቴን ደግሞ ለቀለቀኝ ጭ አንተ ደግሞ አንዳንዴ ታብዛዋለህ እኮ ሙዛዛ አልኩትና ልበላው የተዘጋጀሁት ልጅ አኩርፌ ከማዕዱ ላይ ብድግ ብዬ ተነሳሁ። እንዴ አንቺ አኩራፊ ለምቦጫም ብሎ ከመቀመጫው አፈፍ ብሎ ተነስቶ እጄን ያዘኝ። እንዲለቀኝ ብዙ ታገልኩት፣ ግን አቃተኝ። ይባስ ብሎ አገቴ ስር ገባ። ኩርፊያዬን እርግፍ አድርጌ ተውኩት። ቤቱን በጩኸት አደበላለኩት። ትርሲት የሆነ ነገር የሆንኩ መስላት ደንግጣ መጣች። እየተላፋን መሆኑን ስታይ እንደ ማፈር ብላ ወደ ኬችን ልትመለስ ስትል ከና ኦዴ ስራም ልጬ ትርሴት ስር ተደበቅኩኝ። በእናትሽ ትርሴቴ ለዚህ ደረቅ አሳልፈሽ አትስጭኝ በእናትሽ አልኳት። እንዳይዘኝ ከእሷ ኋላ ሆኜ እየተከላከልኩት ናኦድ እረፍ እንጂ ልጅቷን አታሰቃያት አለች። ላይምሰል ኮስተር ብላ ግን ንግግሯ ሳቅ እንዳፈናት ያሳብቅባታል። ትርሲቴ ምንም አልገባሽም እኮ አንቺ ለምቦጫ ማኩራፊ ናት። ለምን ፊቴ ምግብ ለቀለከኝ ብላ እኮ አኩርፋኝ ነው። በሉ እሺ አሁን እረፍ ብላ አስማማችን። ያም ሆኖ ግን ሙዚቃ እየቀያየርን ቤቱን በአንድ እግር አቁም ነው። የነገን አላውቅም። ዛሬ ግን በጣም ደስተኛ ነኝ። ከና ኦዴ ፊት ላይ ሁሌም ደስታ፣ ፈገግታ ማጣት አልፈልግም ለሱ ህይወቴንም ቢሆን እሰጣለሁ። ያለሱ መኖር መቼም ቢሆን አስቤው አላውቅም። አላውቅ መቼም የዛሬዋን ቀን ሳናዝዝና ሳንከፋ ሳናዘን በደስታ እያሳለፍ ነው ነው። ትርሲቴም የደስታችን አካል ናት። ግና ኦዴ ዛሬ ለእኔ የሚነግረኝ ነገሮች ሁሉ ግራ ጋብተውኛል። ከምሄድበት መንገድ ሁሉ ተመልሽ የምመጣል መሰለውን መሰለኝ በጣም እየተንሰፈሰፈልኝ ነው በሄድኩበት በገባሁበት ሁሉ ይገባል። መጸዳጃ ቤት ራሱ ተጸዳድቼ እስከመውጣ ድረስ በር ላይ ቆሞ ይጠብቀኛል። ሁኔታዎቹ ሁሉ ግራ ያጋቧሉ። ፈጣሪ ይሁን ምን ሊፈጠርብኝ ይሆን? ወይስ የሰማው ነገር አለ? ግራ ግብት ቢለኝ፣ ጥያቄዎቼ ደጋግሜ የጠየቅኩት የኔ ዛሬ ግን ምን ሆነሃል? በጣም እየተጨነክልኝ እኮ ነው ታውቀሃል? አረ፣ ምንም አይደለም በቃ ውስጤን ስለጨነቀኝ ነው ከአጠገብሽ መራቅ ያልፈለግኩት መናትሽ ከዚህ በኋላ አትጠይቅ አለኝ እሱንም ላለማጨናነቅ ብዬ ጥያቄውን ላለመጠየቅ ቃል ገባሁለት ብርሃኑ ለድቅድቅ ጨለማ ቦታውን ለቆ ወደ ማደሪያው ከተመ ድቅድቁ ጨለማ ከነባለሟሎቹ ኮከብና ጨረቃ አብሮ አሻብርቆ ቦታውን ተቆጣጥረው እኔና ንአውዴ ደግሞ የቤቱ በረንዳ ላይ የናው ድቅፍ ውስጥ ሆኜ ተቀምጠናል። ብሌኔ፣ በዝች አለም ላይ ግን ያላንቺ ማንም እንደሌለኝ ታውቂያለሽ አይደለም? ምን አይነት ጥያቄ ነው ፍቅር? እኔ እንጃው፣ ግን በቃ ስለ አንቺ ገና ሳስብ የተለየ ስሜት ነው የሚሰማኝ፣ ሀሴት ይወርሰኛል። ደግሞ አርጅተንም ቢሆን አልተውሽም። ስንሞትም በአንድ ጉድጓድ ነው የምንቀበረው፣ እሺ? ሊለያዩም ቢፈልጉ እንኳ እምቢ ነው የምንላቸው፣ እሺ? የእሱ ንግግር ከራሱ አልፎ እኔንም ልክ እንደተኮረኮረ ሰው አሳቀኝ። ቆይ ምንድነው የምታወራው? ሲጀመር እኔ አንተን አልተውህም ታውቅ የለህ። ቃል ሳይመልስልኝ ብቻ ከናፍሮቻችን ብቻ በራሳቸው ቋንቋ ረጅም ሰዓት አውሩ። ናኡድ አዘጋጅቼዋለሁ አለች ትርሲቴ። ድንገት መጣ። ደንግጠን ተላቀቅንና፣ ጨረሽ እንዴ ጎበዝ ልጅ። እሺ አይኗን የማስርበት ነገር ስጭኝ አላትና አይኖቼን አሰራቸው። ምን እየተፈጠረ እንዳለ ብጠይቀው ሊመልስልኝ ግን ፍቃደኛ አልነበረም። እጄን ይዞ በሱ መሪነት ወደ ውስጥ ገባል። ቦታው ላይ ስንደርስ አይኔን የሸፈነውን ጨርቅ ፈታልኝ። ያየሁትን ማመን አልቻልኩም። ቤቱ በሻማዎች ብርሃን ተንቆጥቁጧል። ወለሉም በተለያየ ቀለም ባላቸው አበባዎች አሸብርቋል። በእነዚህ ሁሉ ትንግርት ነገሮች ተደምሜ እያለሁ እያለ ናኦዴ፣ ባላሰብኩት ቅጽበት እግሬ ስር ተንበርክኮ የኔ ብሌ፣ ከዚህ በኋላ ያለችውን ቀሪ ዘመናችንን ከፍቅረኛ ሞች ተራወጠን ባለ ትዳር እየተባለ መኖር የዘወትር ምኞቴ ነው እና የኔ ፍቅር፣ እዚህ እግርሽ ስር ተንበርክኬ ታገቢኝ ወይ ብዬ ስጠይቅሽ በታላቅ ልመናና ትህትና ነው። ብሌ፣ ታገቢኛለሽ? ከየት እንደመጣ ያላወቅኩት የእንባ ዘለላዎች አይኖቼን ሞልተው ፈሰው ጉንጬን በተለያየ አቅጣጫ አዳረሱት። በእንባ ሳግባፈነው ድምፅ እንደማገባው እሽታዬን ገለጽኩለት። ቀለበቱን አሰረልኝና ጥብቅ አድርጎ አቀፈኝ። ትርሲቴ እንባዋን እያዘራች በደስታ እምትሆነውን አጣለች። ደስ ብሏታል። የኔዎች እውድሻለሁ መቼም ቢሆን አልተውሽም፣ የኔ ሚስት የኔ ደረቅ እኔ እወድሃለሁ የኔ ባል። የዛሬዋን ቀን ከምጠብቀውና ከማስበው በላይ ውብና በጣም ውብ ማራኪ ናት። የኔ ፍቅር፣ የህይወቴ አንድ አካል ከመሄዴ በፊት በክብር ተንበርክኮ ጠየቀኝ። ምንኛ መታደል ነው ከሚወዱት ሰው ጋር በትዳር ተሳስሮ መኖር! ምንኛ መታደል ነው! ሰዓቱ በጣም ስለሄደ ትርሲዴም እዚሁ እንድታድር ነግረናት እኛም ወደ መኝታ ክፍላችን ሄድን። ብሌንዬ በእናትሽ፣ ዛሬ ምሽት እቅፍ አድርገሽ ይንተኝ፣ በናትሽ እምቢ እንዳትይኝ ብቻ። እሺ፣ እሺ፣ አጥፍ ይተኛለሁ። እንዳቀፍኩት ደስ የሚሉ ለሊቶች አለፉ። ከዛም ሁለታችንም እንቅልፍ አሸለበን። ጠዋት የወፎቹ ጥዑም ዜማ ከእንቅልፌ ደስ በሚል ድባብ እንድነሳ አደረገኝ። ና ኦዴ አሁንም እንደተኛ ነው። ቀስ ብዬ ጆሮ ጋር ተጠግቼ የእኔ ውድ ባል! ነግቷል፣ አልኩ እየምሽ አይደለም አልኩት! ዝም አለኝ። ምንም እንቅስቃሴ እያስተዋልኩበት አይደለም። አሰብኩ አሰብኩና አንድ ሀሳብ መጣልኝ። ከዛም ብብቱ ስር ገብቼ ኮረኮርኩት፣ ግን አልነቃም አይስቅምም! ምንም ምላሽ እያስተዋልኩኝ አይደለም። ነገሮቹ ይበልጥ እያስፈሩኝ መጡ። እጆቼ እየተንቀጠቀጡ ነው። ቀስ ብዬ የልብ ትርታውን ሳዳምጥ ግን ናኦዴ ኦዴ እንደ ሞተ ተረዳሁም። ምን ማድረግ እንዳለብኝ ሁላ ግራ ገባኝ። በድንጋጤ ከአልጋው ተስፈንጥሬ ወረድኩኝ። አስፈሪና አስገምጋሚ ዝምታ በናኦዴ አካል ላይ ሰፍሯል። ከቆምኩበት ተመልሼ ደግሜ መልሼ ያጠገቡተኛ ሰውነት ይንዘፈዘፋል። መላ አካላቱን በእጆች የዳበስኳቸው ምንም ምላሽ አይሰጡም። ሁሉ ነገሩ በረዶ ሆኗል። አዎ ናኦዴ አታሉኛል። ብቻዬን ብቻይን ማንም በሌለኝ ዓለም ላይ ጥሎ ሄደዋል። ናኦዴ ሞቷል። ባላሰብኩት ሁኔታ ድምፅ አውጥቼ ረጅም ጮኸጮኩ። ትርሲቴ ከተኛችበት እየተጣደፈች ወደ መኝታ ክፍላችን ዘው ብላ ገባች። ትርሲቴ፣ አየሹው ይሄን ከሃዲ አልኳት፣ እየተርገፈገፍኩኝ። ምንድነው? ምን ተፈጠረ አለችኝ። ናኦዲ ቀረብ ብላ አስተዋለችው። እጆቹን ስትይዛቸው ቀዝቅዘዋል። እሷም እንደ ሞተ ተረዳች። በድንጋጤ እጆቹን ለቀቀቻቸው። ከአጠገቡ አንስታቀፈች ትርሲዲ፣ ይህ ውስኪ ይህን ጨካኝ፣ ይህ ውስኪ ይህን ከሃዲ ተመልከች አልኳት፣ ከቅፎ ወጥቼ ወደ እሱ እያመላከትኳት። ፊቴ በእንባና ካፍንጫዬ በሚወጣ ፈሳሽ ተጨማልቋል። አይዞሽ በቃ እያለች ልትይዘኝ ሞክራች። እሷም ግን እምበዋን ሁላ መቆጣጠር አቅቷታል። ከቅፏ መለጥኳትና አጠገቡ ሄጄ አልጋው ላይ የተዘረረውን በድን አካሉን እየደበደብኩት፣ ተነሳ አንተ ደረቅ! ማንም እንደሌለኝ እያወቅ አብሬሽ እሞታለሁ እያልከኝ ለምን ሸወድከኝ? ና ውዴ፣ ዋሸህኝ እኮ በቃ አሁን ተነስና እጄን ያዘኝ። ተነስ! ጨካኝ ነህ እሺ፣ ውሸታም ነህ ተነስ እያልኩኝ ይሰማኝ ይመስል በድን አካሉ እንደበደብኩት። ትርሲቴ ያለ የሌለ ኃይሏን ተጠቅማ ከሞታው አካሉ ላይ አንስታ ወደ ውጭ አስወጥታ በሩን ቆለፈችው። እኔም ግን ምንም መረጋጋት አልቻልኩም። እንደ እብድ በሩን እየደበደብኩኝ እና ኦዴ ክፈት፣ ና ውጣ፣ አልሞትኩም በለኝ፣ አሁንም ጥይሻ አልሄድም በለኝ፣ ውሸታም ካህድ አይደለሁም በለኝ፣ ተነስ በሩን ክፈትልኝ፣ ተነስ ከደቂቃዎች በኋላ ግን ራሴን መቆጣጠር ስላልቻልኩኝ ራሴን ስቼ የወደኩኝ። ከሶስት ቀናት በኋላ ከገባሁበት ኮማ ስነቃ ና ኦዴ ሬሳው ከመቃብሩ በፊት እንደተመረመረና ምንም አይነት ገዳይ የሆነ የጤና እክል እንደሌለበትና አሟሟቱ ድንገተኛ እንደሆነ ነገሩ። እኔ ግን ከዛ በኋላ ምንም አይነት ፍጹም እየተሰማኝ አልነበረም። ሁሌም ትዝታዎቹ በሀሳቤ እየተመላለሱ ሰላም ይነሱኝ። መኝታ ቤት ውስጥ ከሱ ፎቶ ጋር ብቻዬን በረዘግቼ ይቀመጣለሁ። ሰው ማየትም ሆነ ማናገር አምርሬ ጠላሁ። ሁሌም የምፈልገው እሱም ብቻ ሆነ። ንግግሬ፣ ቀልዴ፣ ሳቄ፣ ኩርፊያዬ ሁሉ ነገሬ ሁሉ ከተሰቀለው የነአዱ ፎቶ ጋር ብቻ ሆነ። ትንሽ አእምሮዬ ሰላም ሲሆንልኝ ብቻ ታሪካችንን በጽሁፍ አሰፍራለሁ። ሁሌም ደግሞ እኮ ሳወራለት ይሰማኛል። የኔ ደረቅ ፈገግ ሁላ ይድልኛል እና ኦዴ፣ ዛሬ አንተ ጋር መጣለሁሽ። ብታይ እዚህ ሲያስጠላ። ትርሲቴን ሱቅ ልኪያታለሁ። በማውራቴ ደስ ብሏት እየጠየኳትን ልትገዛልኝ ወጣለች። በረጅሙ ሳኩኝ። ሚስኪን የዋህናት አይደለም። እኔ ግን ዛሬ አንተ ጋር መጣለሁ። አየህ አይደል በማሰቤ ብቻ ደስ ብሎሃል። ፊትህ ፈገግ ብሏል። በእጅ የያዝኩትን ቢላ በኃይል ሰንዝሬ ሆዲ ላይ ልሰካው ስል አንድ እጅ መጡ አስጣለኝ። ትርሲቴ ነበረች። ተቀብላኝ አሽቀንጥራ ወረወረችው እና አቀፈችኝ። እኔን ስለማጠለሽኝ ብሌኔ ብላ እንባዋን ዘረገፈችው። አሳዘነችኝ። ዓይኔን ፎቶ ላይ እንደተከልኩ ድምፅ አልባን ባይን ዘለኩት የናኦዴ ፎቶ ባለመምጣቴ ቅር ያለው መሰለኝ። ብቻውን እኮ እዛ ይፈራል። አዎ ይፈልገኛል፣ እኔም እፈልገዋለሁ። አንድ ቀን ቃሌ ነው፣ አልቀርም፣ እመጣለሁ። ትርሲት ከክፍሉ ይዛኝ ወጣች። ፎቶው ላይ እንዳፈጠጥኩኝ እሷ በሮን ዘጋቸው። ሜዳ ላይ ቀረ ልቤ ሜዳ ላይ የሚለውን ዘፈን እያስታወስኩኝ አንድ የተረገመ ለሊት በሁላችንም ህይወት ውስጥ አለ። ያ ሌሊት ከመምጣቱና ሁሉንም ነገር እንዳልነበር ከማድረጉ በፊት መኖር የምንፈልገውን ህይወት ከምንፈልገው ሰው ጋር እና በፈለግነው መንገድ እንኖረው። ታሪኩ ተፈጸመ። አብሬያችሁ የነበርኩት ሶፊያ ይሱፍ ነበር። ስለምትከታተሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱም።